በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ክርስቲያን በውለድ ውለድ የተሰኛችው የክርስቶስ ቤተሰቦች የናቱ የእናታችን ቅዱስ ድንግል ማርያም የአስራት በኩረት ልጆች የቅዱሳን የሰማያታት ወዳጆች በክርስቶስ ፍጹም ሰላም እንደምናደራችሁ እንደምናረፈዳችሁ እንደምስገስ ያስቆያችሁ አሜን። አምላካችን ስሙ ጋድም ዘወትርም የተመሰገነ ይሁን ለአስተማራችሁን ለመከራችሁን ለሁላችሁን ቃለ ሕይወትን ዝማሬ መላእክትን ያሰማልን። የአገልግሎት ዘመናችሁን እግዚአብሔር አምላክ ያርዝምልን። ደግማችሁ ደግማችሁ እንድታገለግሉ የእግዚአብሔር ቅዱስ መልካም ፈቃድ ይሆንልን። እንኳን በደረሳችሁ ላላችሁም በዕለቱ ታስበውና ተከብሮ ለሚውሉ ለቅዱሳን ሰማዕታት እንዲሁም ለፃኑ ቂርቆስ ራዊ መታሰቢያ በዓል በሰላም በጤና አደረሰን አደረሳችሁ። እግዚአብሔር ቢወድና ቢፈቅድም መስከረም አስራ አምስት የዕለቱ መንባባት ውስጥ እንደሚከተሉት አቀርባለሁ። ሁለተኛይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3 ከቁጥር 12 እስከ ፍጻሜው ያለው ኃይለ ቃል ቃሉም እንዲህ ይላል። እንግዲህ እንዲህ ያለ ተስፋ ካለን እጅጉን ገልጠንም እንናገራለን። የዚያንም ይሻር የነበረውንም መጨረሻ ትኩር ብለውም የእስራኤል ልጆችም እንዳይመለከቱ በፊቱ መጋረጃ እንዳይደረግም እንደ ሙሴ አይደለንምን? ነገር ግን ሐሳባቸውም ደነዘዘ ብሎ ኪዳንም ሲነበብ ያ መጋረጃ ሳይወደስም እስከ ዛሬ ድረስም ይኖራል፣ በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስም የሙሴ መጽሐፍትም በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን እዘወር ባለ ጊዜ ሁሉ መጋረጃውም ይወደስ ይወሰዳል። ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ። እኛም ሁላችንም በመጋረጃ በማይከደን ፊትም የጌታን ክብርም እንደ መስታወትም እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግም ያን መልክም እንመስል ዘንድ ክብር ወደ ክብር እንመጣለን። ሁለተኛይቱ የጴጥሮስ መልእክት ምዕራፍ ሁለት ከቁጥር አስራ አምስት እስከ ፍጻሜው ያለው ኃይለ ቃል፣ ቃሉም እንዲህ ይላል። ቀንን መንገድ እምትተውም ተሳሳቱ። የባሶር ልጆችም የበለዓምን መንገድ ተከተሉ። እርሱም ያመፃን ደሞዝም ይቅርታ፣ እርሱም ያመፃን ደሞዝም ወደደ። ነገር ግን ስለ መተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃልም ተናግሮ የነቢዩን እብድነትም አገደ። ድቅድቅ ጨለማም ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮችም በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱንና ከመጠን ይልቅም ታላቅ የሆነውንም ቃልም ይናገራሉና በስህተትም ከሚኖሩትም ቃል ከሚኖሩትም አሁንም የሚያመልኩትን በስጋ ሴሰኞችን ምኞትንም ያታልላሉ። ራሳቸውም የጥፋት ባሪያዎች ሆነውም እርነትንም ትወጣለች እያሉ ተከፋ ተከፋ ይሰጧቸዋል። ሰው ለተሸነፈበትም ለእርሱ ተዘግቶ ባሪያ ነውና፣ በጌታችንና በመድኃኒታችን በኢየሱስ ክርስቶስ እውቀትም ከአምላክ ርኩሰትም ካመለጡ ካመለጡ በኋላ ዳግመኛም በእርሷ ተጠልፈውም የተሸነፉ ቢሆንም ከፊተኛው አኑሯቸው ይልቅም የኋለኛው የባሰ ሆኖባቸዋል። አውቀዋትም ከተሰጣቸው ከቅድስት ትእዛዝም ከሚልሱ የጽድቅን መንገድም ባላወቋትም በተሻለችውና ነበር ውሻ ወደ ተፋ ወደ ትፋቱ ይመለሳል፣ ደግሞም የታጠቀች ባሪያ የታጠቀች እርያ በጭቃ ለመንከባለልም ትመላለሳለች እንደሚባልም እውነተኛ ምሳሌዎች ሆኖባቸዋል። የሐዋርያ ሥራ ምዕራፍ 7 ከቁጥር 55 እስከ ፍጻሜው ያለው ኃይለ ቃል ቃሉም እንደዚህ ይላል። መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከትም የእግዚአብሔርን ክብር ኢየሱስን በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያትም ተከፍተውም የሰው ልጆችን በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሆ ጆሮአቸውንም ደፈኑ፣ በአንድ ልብም ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተውም ትወገሯቸው። ምስክሮችም ልብሳቸውንም ሳኦል በሚሉትም በአንድ ጎበዝም እግር አጠገብም አኖሩ። እስጢፋኖስም ጌታ ኢየሱስ ክርስቶስም ነፍሴንም ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክክም ጌታ ሆይ ይህንን ኃጢአት አትቆጠርባቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ እንቀላፋ። ሳኦልም በእርሱ መገደልም ተሰምቶት ነበር። መዝሙረ ዳዊት ምዕራፍ 64 አብዬ ዳዊት ባለመዝሙር ሰናይ የወጡ መቃል ታለበውን ንግሩ ፍካሬ ኩሉ አምሳለ ከማዋድሳ ለማርያም ድንግል አቤቱ በጽዮን ስለ አንተ ምስጋና ይገባል። በኢየሩሳሌምም ስለ አንተ ምስጋና ይቀርባል ስጋ ሁሉ ጸንተው ወደምትሰማ ወደ አንተ ይመጣል። የአመፃ ነገርም በረታብን፣ ኃጢአታችንም አንተ ይቅር ብትላለ። አንተ የመረጥነውን በአደባባዮችም ለማደርም የተቀበልከው ምስጉን ነው። ከቤትም በረከትም እንጠግባለን። በቤተ መቅደስም ቅዱስ ነው፣ በጽድቅም ጽድቅ ነው። በምድርም ሁሉ ዳርቻ እና በሩቅም ባህር ውስጥ ካላሉ። ተስፋዎች የሆነው አምላካችንና መድኃኒታችን ሆይ ስማን። ቅዱሳን የተባሉ ፀሐይ ጽድቅም በጉልበት ተራሮችን ማጸናቸው በኃይልህም፣ ታጥቀሃል በኃይ ባህሩንም ጥልቀትም ተመረምራለ። የሞገዱንም ጩኸትም ታናውጣለ። በታምራት የተነሳ አሕዛብም ይደነግጣሉ። በምድርም ዳርቻዎችም የሚኖሩ ይፈራሉ። ጠዋትም ሲወጡ ማታም ሲገቡ ደስ ታሰኛቸዋለህ። ምድርንም ጎበኛሃት፣ አረካሃትም፣ ብልጽግናዋንም እጅግም አበዛት። የእግዚአብሔር ወገን ውሃን የተመላ ነው። ምግባቸውንም አዘጋጅተህም እንዲሁ ታሰናዳለህ እና ትልሟንም ታረካለህም፣ በነጠብጣብም ታለሰልሳለህ፣ ቡቃያንም ተባርካለህ። በቸርነትም አመታትን ታቀዳጃለህ። ምድረ በዳውንም ስብንም ይጠግባል። ምድረ በዳም ተራሮችንም ይረካሉ። ኮረብቶችም በደስታ ይታጠቃሉ። ማሰማሪያዎችን መንጎችንም ለበሱ፣ ሸለቆዎችንም በእህል ተሸፈኑ። በደስታ ይጮሃሉ፣ ይዘምራሉ። ስብሐት ለአብ ስብሐት ለወድ ስብሐት ለመንፈስ ቅዱስ ይዜኒ ወዘልፈኒ ወላለም አለም አሚን። የሉቃስ ወንጌል ምዕራፍ አስር ከቁጥር ሰላሳ እስከ ሰላሳ ስምንት ያለው ኃይለ ቃል፣ ቃሉም እንደዚህ ይላል። ባልንጀራዬ ማንነው አለው አለው ኢየሱስም መልሶ እንዲህ አለ። አንድ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። በወንበዴዎችም እጅም ወደቀ። እነርሱም ደግሞ ገረፉት፣ ደበደቡትም። በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህንም በዚያ መንገድ ወረደ አይቶትም ገለል ብሎ አለፈ። እንዲህም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶትም ገለል ብሎ አለፈ። አንድ ሳምራዊ ግን ሂደሄድ ሲሄድም ወደ እርሱ መጣ። አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅም በቁስሉ ላይም አፍስሶ አሰራቸው። በራሱ አህያም ላይም አስቀምጦትም ወደ እንግዶች ማረፊያም ወሰደው ጠበቀውም። በማግስቱም ሁለት ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ እመልስልሃለሁ፣ እከፍልሃለሁ አለው። እንግዲህ ከእነዚህ ከሦስቱ ወንበዴዎች እጅ ለወደቀው ለባለ እንጀራው የሆነው ማንኛው ይመስልሃል? እርሱስ ምሕረትም ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ሲሄዱም እርሱ ወደ አንዲትም መንደርም ገባ። ማርታም የተባለች አንዲት ሴትም በቤተው በቤቷ ተቀበለቻቸው። አሜን። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር አምላካችን ዛሬም ዘወትርም የተመሰገነ ይሁን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትም ትምጣ፣ ፈቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። መንግሥት ያንተናትና፣ ኃይል ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ በሐሳብሽ በስጋሽም ድንግል ነሽ። አሸናፊ እግዚአብሔርና ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅጸንሽ ፍሬም የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘለዓለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ቅዱ ምስጋና ይገባዋል። ዛሬም ዞትንም ለዘላለሙ አሜን።